ይህን ሼር ማያደርግ ክርስቲያን ሁኔቴ ነው የምላችሁ። አልዳ ናቸው የምስራች ዜና ሰምቻለሁ። ኦሻዳካታያ በኢትዮጵያ ጭምር የተለያዩ ነውጥና የሚረብሽ ተስፋ የሚያስቆርጥ ድምፆችን በየዕለቱ እንሰማለን። የፍርሀት እንጂ የሰላም አይደለም። የሀገር መሪዎች የአብያተ ክርስቲያናት ፓስተሮች አገልጋዮች መስማት ያለበት አስቸኳይ መልእክት ነው ይዜ የመጣሁት እሺ ወደ ቃሉ ልውሰዳቸው ትንቢተ ኤርምያስ ምዕራፍ 30 ቁጥር አምስት ላይ ነው ያለው እንደዚህ ይላል እንደዚህ ይላል የሚያስፈራ ድምፅ ይላል የሚያስፈራ ድምፅ ሰምተናልና የፍርሃት እንጂ የሰላም አይደለም የሚያስፈራ ድምፅ ሰምተናል የሚያስደነግጥ ድምፅ ሰምተናል። የሚያስጨንቅ ድምፅ ሰምተናል። የፍርሃት ነው እንጂ የሰላም አይደለም ይላል። ይህ ታሪክ የተጻፈው ለእስራኤላውያን ነው። በዚህ ዘመን እስራኤላውያን እግዚአብሔርን ከመስማት እግዚአብሔርን ከመፍራት እግዚአብሔርን ከመታዘዝ ወጥተው የራሳቸውን ነገር በማድረግ ውስጥ ላሉ እግዚአብሔር አምላክ ነቢዩን ኤርምያስን ተጠቅሞ ለእስራኤላውያን መልእክቱ እንዲተላለፍ ሲያደርግ እናያለን። ብዙ የሚያስጨንቅ ጊዜ እንደሚመጣ የሚያስጨንቅ ሰላም የምናጣበት፣ በልተን ሰርተን ሰላም የሌለበት ጊዜ እንደሚመጣ ብሎ የእግዚአብሔር ሰው እርምያን ኤርምያስ ለእስራኤላውያን መልእክት ሲያስተላልፍናል። ይህም በደንብ ስሙ፣ መልእክት ሲያስተላልፍናል። ይህ መልእክት በጣም ወሳኝ መልእክት ነው። ይሄን መልእክት ሰምተን ተግባራዊ ካደረገን ምንም አይነት ነገር ከሚመጣው ጥፋት እግዚአብሔር አምላክ እኔንና እናንተን እንደሚያስመልጥ፣ ምንም አይነት ጥፋት ቢመጣ ሀገራችን ከተማችን ቤተሰቦቻችን እግዚአብሔር አምላክ ጠልቃ እንደሚገባ። ለዚህ ነው ተመለሱ፣ ከእግዚአብሔር ጋር ታርቁ፣ ንስሐ ግቡ፣ ራሳችሁን አዘጋጁ ብሎ እዚህ ስፍራ ላይ የሚያስፈራ ድምፅ ከእግዚአብሔር ሰሞ ይላል። የሚያስፈራ ድምፅ ሰምተናልና የፍርሀት ነው እንጂ የሰላም አይደለም ብለው እዚህ ቦታ ላይ የእግዚአብሔር ሰው የእግዚአብሔር ሰው ኤርምያስ አንድ ድምፅ እያስተላለፈ ዛሬ በደንብ ስሙ፣ በደንብ ስሙ። በጣም ማወጅ አለብን ዛሬ፣ መጸለይ ያለብን ዛሬ በዓለማችን በሀገራችን፣ በኢትዮጵያ ጭምር የተለያዩ ነውጥና የሚረብሽ ተስፋ የሚያስቆርጥ ድምፆችን በየዕለቱ እንሰማለን። ይህም በደንብ ስሙ፣ ይህም በደንብ ስሙ፣ እባካችሁ ጌታ የነገረኝ ነገር ነው። በየቀኑ በየሳምንቱ በየወሩ በየዓመቱ በጣም በዓለም ላይ በኢትዮጵያ ላይ በኤርትራ ላይ በአፍሪካ በኬንያ በሉ የተለያዩ ነውጥ፣ ጦርነት፣ ተስፋ መቁረጥ ልንሰማ እንችላለን። ይህም በደንብ ስሙ። በየዕለቱ እንሰማለን። ነገር ግን የሰራዊት ጌታ እግዚአብሔር ጣልቃ ገብቻለ ብሎ የእግዚአብሔር ድምፅ ሰምቻለሁ። የተለያየ ነውጥ አለ፣ የተለያየ ሞት አለ፣ የተለያየ ጭንቀት አለ። የተለያዩ ተስፋ የሚያስቆርጡ ዜናዎች አሉ፣ በመሪዎች ዘንድ፣ በቤተ ክርስቲያን፣ በሀገር በከተማ አለ የሚፈጠር ነገር አለ የሚሆን ነገር አለ የምናነባው ነገር አለ የምናየው ነገር አለ የምንሰማው ነገር አለ። ነገር ግን ድምፁ የሚያስደነግጥ ነው። ነገሩ የሚያስፈራ ነው። ነገሩ የሚያስጨንቅ ነው። ሰላም የሌለ፣ እረፍት የሌለ ሊሆን ይችላል። እግዚአብሔር ግን ለእኔ እንደዚህ ስል ሰማ። እግዚአብሔር ግን ለእኔ እንዲህ ብለህ ተናገር ብሎ ሰማሁ። እግዚአብሔር እንደዚህ ብሎኛል። የሚያስፈራ ድምፅ ልትሰሙ ትችላላችሁ። የሚያስደነግጥ ነገር ልታዩ ትችላላችሁ። ሰላም ሊጠፋ ይችላል። እኔ ግን የሰራዊት ጌታ እግዚአብሔር እኔ ግን የሰራዊት ጌታ እግዚአብሔር ጣልቃ እንደሚገባ በኢትዮጵያ ላይ፣ በኤርትራ ላይ በእናንተ ቤት ውስጥ በእናንተ ሀገር ውስጥ በመውጣታችሁ በመግባታችሁ የሰራዊት ጌታ እግዚአብሔር ጠልቃ እንደሚገባ ጌታ ድምፅ አሰምቶኛል። ዛሬ ልትፈሩ ትችላላችሁ። መጸለይ እፈልጋለሁ፣ የፈራችሁ ሰዎች፣ የደነገጣችሁ ሰዎች። እግዚአብሔር ስለ ኢትዮጵያና ስለ ሕዝቦቿ ጣልቃ ገባለዋል። በደንብ ስሙ። እግዚአብሔር አምላክ ስለ ኢትዮጵያ፣ ስለ ህዝቦቿ፣ ስለ አገልጋዮቿ፣ ስለ ቤተ ክርስቲያን እግዚአብሔር አምላክ ጣልቃ እገባለዋል። የሚመጣ ነውጥ አለ። ይህም በደንብ ስሙ። የሚመጣ ነውጥ አለ። የምንሰማው ዜና አለ። የሚያስፈራ ነገር አለ። የሰራዊት ጌታ እግዚአብሔር ግን እንዲህ ብለህ ተናገር ብሎኛል ኢትዮጵያ ለኤርትራ ለአሜሪካ፣ ለእስራኤል፣ ለኢራን ሊሆን ይችላል። እግዚአብሔር አምላክ ጣልቃ እገባለሁ፣ ጣልቃ እገባለሁ። ለሞት የተደገሰ ለጥፋት የተደገሰ በአደጋ የተደገሰ ነገር እንዳለ በጨለመው ዓለም ላይ እግዚአብሔር ይህንን ሐሳብ ይህንን የጠላት አዋጅ የሰራዊት ጌታ እግዚአብሔር አዋጅ በአዋጅ ለመሻር እንደተዘጋጀ ዛሬ ልናገር እፈልጋል ምክንያቱም ሀገራችን ኢትዮጵያ የእግዚአብሔር የአስራት ሀገር ናት። በደንብ ስሙ፣ በደንብ ስሙ። ሀገራችን ኢትዮጵያ የእግዚአብሔር ሀገር ናት። ሀገራችን ኢትዮጵያ ለእግዚአብሔር የተሰጠች እግዚአብሔር የሚያውቃት ሕዝቦቿም እግዚአብሔርን የሚፈሩ ሀገር ከመሆኗ መጠን የሰራዊት ጌታ እግዚአብሔር በሀገራችን በኢትዮጵያ ላይ የተቃጣውን በቤተሰቦቻችን፣ በፖለቲካው ላይ፣ በኢኮኖሚ ላይ፣ በቤተ ክርስቲያን ላይ የሚዘረጋውን የጠላትን ክንድ እግዚአብሔር አምላክ ሽባ እንደሚያደርግ እግዚአብሔር አምላክ ወገኖቼ በኢትዮጵያ ላይ ብዙ የተቀባ የእግዚአብሔር አገልጋዮች የተቀቡ የእግዚአብሔር አገልጋዮች እንዳሉ ታስተውላላችሁ። ነቢያቶች አሉ፣ ፓስተሮች አሉ። ወገኖች ቤተ ክርስቲያን በየከተማ በየ በቃ ቅርብ ቅርብ ቦታን ትተክሏል። እችን ሀገር ለማጥፋት በዚች ሀገር ላይ ችግርን መከራን ለመጨመር ለምን ይቀጥላሉ? ለምን ያመልካሉ? ለምን ያድጋሉ? ለምን ተስፋቸውን ለምን ያለመልማሉ? ለምን ሪቫይቫል እንድነሳ ይጸልያሉ ተብሎ የተቆጣ የመናፍስት አሰራር እንዳለ የእግዚአብሔር መንፈስ በድምፁ ወደ እኔ እንዲህ ስል መጣ። እንዲህ አለኝ፣ ነውጥ አለ። ይህን በደንብ ስሙ፣ ይህን ድምፅ ስሙ። የሚያስፈራ ድምፅ አለ። የሚያስፈራ ድምፅ አለ። ፍርሃት አለ። ሰው ሁሉ ወደ ፍርሃት ውስጥ የሚገቡበት ሲዝን እንደሚመጣ ሰላም እንደሚጠፋ መረጋጋት እንደሚጠፋ የሰራዊት ጌታ እግዚአብሔር ግን ጠልቃ እንደሚገባ ጠልቃ ስለ ልጆቿ የተቀቡ ስለ አገልጋዮቿ ስለ ቤተ ክርስቲያን ስለ ትውልድ ስለ ተስፋው ቃል ኪዳን እግዚአብሔር አምላክ በኢትዮጵያ ላይ የተቃጣውን በኢትዮጵያ ላይ የተዘረጋውን ኢትዮጵያን ለማተራመስ ኢትዮጵያን ለማተራመስ የኢትዮጵያን ኢኮኖሚ የኢትዮጵያን የክርስትና ታሪክ በኢትዮጵያ በአባቶች ላይ በመሪዎች ላይ የሚነሳ አውሎ ንፋስ አለ፣ አውራቂስ አለ። እግዚአብሔር አምላክ ለጳውሎስ ጣልቃ እንደገባ ለጳውሎስና ለሲላስ ለመርዲኪዎስ፣ ለነአስተር፣ ለአይሁድ ህዝብ እግዚአብሔር ጣልቃ እንደሚገባ እንደገባ የሰራዊት ጌታ እግዚአብሔር ለኢትዮጵያና ለህዝቦቿ ለአገልጋዮች የተቀቡ አገልጋዮች አሉ ላል ጌታ በደንብ ስም የተቀቡ አገልጋዮች አሉኝ አለ ጌታ በኢትዮጵያ ለነዚህ፣ ስለ ጩኸታቸው፣ ስለ እንባቸው፣ ስለ ጭንቀታቸው፣ ስለ ጸሎታቸው፣ ስለ ጾማቸው ኢትዮጵያን ለማተራመስ ከሩቅ ሀገር ተልኮ በኢትዮጵያ ላይ ሊሰራ ያለው የመናፍስ አሰራር እግዚአብሔር አምላክ ጠልቃ ገብቶ ነገሩን እንደሚያከሽፍ የሰራዊት ጌታ እግዚአብሔር እየተናገረ ይህን ሼር ማድረግ ክርስቲያን ሁኔቴ ነው የምላችሁ አልዳ ናችሁ። ትንብተ ኤርሚያስ ምዕራፍ ሰላሳ 30 ቁጥር 3 ላይላችሁ ስታነቡ እነሆ እነሆ የእግዚአብሔር አውሎ ንፋስ እርሱም ቁጣው ቁጣውን የሚገለብጥ አውሎ ንፋስ ወጥቷልና ይላል መጽሐፍ ቅዱስ ሲናገር አመፃኛይቱ ራስን ይገለብጣል። የእግዚአብሔር ጽኑ ቁጣ የልቡን ሐሳብ ሰርቶ እስኪፈጸም ድረስ አይመለስም፣ አይመለስም በኋለኛው ዘመን ታስተውላላችሁ ብሎ መጽሐፍ ቅዱስ እዚህ ክፍላ ነ ያ ብቻ አይደለም፣ ያ ብቻ አይደለም። ሶፎንያስ ምዕራፍ አንድ ሰባት ላይ የእግዚአብሔር ቀን ቀርቧልና ይላል። የእግዚአብሔር ቀን ቀርቧልና እግዚአብሔር መሥዋዕትን አዘጋጅቷልና፣ በደንብ ስሙ፣ የሰራቸውንም ቀድሷልና በጌታ በእግዚአብሔር ፊት ዝም በሉ። እግዚአብሔር ስለ ኢትዮጵያ ሊናገር ነው። እግዚአብሔር ስለ ኢትዮጵያ የሆነ ጠላት ያዘጋጀው ነገር ልመታ ነው፣ ሊያፈነዳ ነው። በደንብ ስሙ። ጠላት በአንቺ ፊት፣ በኔ ፊት፣ በእኛ ፊት ጠላት አዘጋጅቶ ጉድጓድ ቆፍሮ አንቺንና ያንቺን ቤተሰብ የእናንተን እድገት፣ የሀገራችን እድገት ሀገራችን እግዚአብሔር አምላክ ወዳዘጋጀው ወደዛ ከፍታ ወደዛ እድገት፣ ወደዛ ሰላም፣ ወደዛ ፍቅር፣ ወደዛ ወደ በረከቱ ቀጠና እንዳትሻገር እየሰራ ያለ፣ ቀንና ሌሊት ቀንና ሌሊት እየሰራ ያለ የጨለመው መንግስት በኢትዮጵያ ላይ በኃይል እየሰራ እንዳለ መንፈስ ቅዱስ አሳይቶኝ ግን ምን አለ ጌታ? የእግዚአብሔር አውሎ ንፋስ እንደሚነሳ፣ ጨለመውን የሚጠርግ ቅድም ትንቢተ ኤርምያስ ምዕራፍ ሰላሳ ሦስት ላይ እንዳነበብኩት በሽታውን፣ ችግርን፣ ጭንቀትን፣ ሰላም ማጣትን፣ ጦርነትን፣ ግራ መጋባትን የሚጠርግ የእግዚአብሔር አውሎ ንፋስ እንደሚነሳ፣ የሰላም አውሎ ንፋስ፣ የፈውስ አውሎ ንፋስ፣ ነፃ የሚያወጣ አውሎ ንፋስ፣ በረከትን ያዘለ፣ ቅባትን ያዘለ፣ ሰላምን ያዘለ፣ ጨለማውን ወደ ብርሃን የሚቀይር አውሎ ንፋስ ከሰማይ ሰማያት ከመለኮት ዓለም እንደተለቀቀ እግዚአብሔር አምላክ ተናግሮኛል። አገልጋዮች እዚህ ስፍራ ላይ ካላችሁ፣ አገልጋዮች ይህን የምትሰሙ አገልጋዮች፣ የቤተ ክርስቲያን ባለ ራእዮች፣ የቤተ ክርስቲያን ፓስተሮች፣ የቤተ ክርስቲያን ሽማግሌዎች ካላችሁ በእግዚአብሔር ስም እንድትጸልዩ በጌታ ፍቅር ላበረታታችሁ ፈልጋለሁ። ኢትዮጵያን ለማተራመስ ኢትዮጵያን ለማ የብዙን ደም ለማፍሰስ ብዙ ከፍተኛ ውድቀት ከፍተኛ ክሳራ ለማድረስ በኢትዮጵያ ላይ የታወጀውን አዋጅ እንዳለ የሰራዊት ጌታ እግዚአብሔር ድምፁን አሰምቶኛል። በደንብ ስሙ። ስለዚህ እግዚአብሔር አምላክ ጣልቃ ገባለዋል። ኦልሬዲ ጣልቃ ገብቷል። እግዚአብሔር ደስ የሚል ነገር እግዚአብሔር ጣልቃ ገብቷል። ዛሬ ምርዶ ሳይሆን፣ ሞት ሳይሆን፣ ጥፋት ሳይሆን ጭንገፋ ሳይሆን ጦርነት ሳይሆን ከእግዚአብሔር ዘንድ የምስራች ድምፅ ሰምቻለሁ። ኢትዮጵያ ውስጥ ሀዘን አለ። አዎ አለ። ጨለማ አለ። አዎ አለ። ሞት አለ። አዎ አለ። ግን ከመለኮት ዓለም የምስራች ዜና ሰምቻለሁ። ምንድን ነው ካላችሁ፣ እግዚአብሔር አምላክ ስለ ሀገራችን ጠልቃ ሲገባ ኦ ሻዳካ ታያ